ከጌታ ጸጋና ሰላም ይብዛላችሁ። ከጌታ ጸጋና ሰላም ይብዛላችሁ። የመጽሐፍ ምረቃ እንደዚህ ነው እንደዚህ ነው የምትሉት። እስቲ ያጠገባችሁ ያሉት ሰው እንኳን ደህና መጣህ በሉት፣ ሰላም በሉት። ክብር ለኢየሱስ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ደግሞ በዚህ የደስታ ቀን ላይ እኔም ደግሞ በእውነት እድል አግኝቼ የጌታንም ቃል ለማቅረብ መንገዱን ስለከፈትክልኝ ሀኒዬ በጣም ነው የማመሰግነው። እግዚአብሔር ይባርክ። በዚህ የእብራውያን መጽሐፍ ጥናት ላይ እኛ እንደ ቤተ ክርስቲያን መጽሐፉን እያጠና ነው። እንደ ቤተ ክርስቲያን አይ ቲንክ አሁን ምዕራፍ ሁለትን እየጨረስን ነው። አንድ አራት ወር አካባቢ ፈጅቷል። ስለዚህ በጣም ማገዶ ቀንሶልናል ማለት ነው። አሁን ይህንን ወስደን ለአባላት መበተን ነው። ከዛ ወደ ተሰሎንቄ መሄድ ነው። ይህን ቤት ለቤት አጥኑ ብለን እና በጣም በጣም እግዚአብሔር ይባርክ። በጣም ቮሊዩሙ ትልቅ ነው። ስለዚህ ብዙ ለፍቶበታል። በጣም እንግዲህ የቤተሰብ ጊዜ፣ የአገልግሎት ጊዜ፣ ብዙ ነገሮቹን ሰውቶ ጊዜ ወስዶ ቁጭ ብሎ እንደሰራው በጣም ያስታውቃል። ከዛ ውጭ ደግሞ እንግዲህ ባለቤቱን ይህንን ሁሉ ነገር ሲያደርግ አጠገቡ ቆማ እሷ አብራ ግዛለች፣ የጸለያችሁ ሀሳብ ያዋጣችሁ ሪፈረንስ ሲፈልግ መጽሐፍ ያዋሳችሁ ለእናንተ ሁሉ በእውነት እንኳን ጌታ ለዚህ የደስታ ቀን በሰላም አደረሳችሁ። እግዚአብሔር ይመስገን። እኔ ምናልባት ከአስር ደቂቃ የማይዘል ነው የምጠቀመው የዕብራውያን መልእክት እዚሁ የዕብራውያን መልእክት ላይ ምዕራፍ 13 ቁጥር ስምንትን ብቻ አነበዋለሁ። የምንችል ሰዎች ተነስተን ቆመን ቅዱስ ቃሉን አብረን ብናነብ ዕብራውያን ምዕራፍ 13 ቁጥር 8ን በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ ቃል እንደዚህ ይላል፣ ኢየሱስ ክርስቶስ ትናንትና፣ ዛሬ እስከ ለዘላለምም ያው ነው ይላል። አጭር ጸሎት እናርግ። ቸር እግዚአብሔር ሆይ እናመሰግንሃለን። ደግሞም ይህንን የተወደደ ወንድማችንን ሃኔልን ቤተሰቡን ረድተህ አግዘህ ጸጋ ሰጥተህ ሸክም ሰጥተህ ደግሞ በታማኝነት ይህንን የሰጠውን ሸክም ዳር እንዲያደርስ፣ አምላካችን እግዚአብሔር ሆይ በእነዚህ ሁሉ መንገዶች ከእርሱ ጋር አብረ ስለቆምክ ስላበረታው፣ ለዚህም የደስታ ቀን ደግሞ ስላቆምከው በጌታ በኢየሱስ ክርስቶስም እናመሰግንሃለን። ቸር እግዚአብሔር ሆይ ደግሞ የከፈትነውን ያነበብነውን ሕያውና ክቡር የሆነውን ያንተን ቃል ባርክልን፣ ለልባችንም ተናገረን። እንደ ልማድህ የምትወደው ልጅን ኢየሱስ ክርስቶስን በመካከላችን አክብረው። በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ይሄ የእብራውያን መልእክት የእብራውያን መልእክት እንግዲህ መጽሐፉም ላይ ስለምታገኙት ይሄንን መልእክት የጻፈልን ሰው ወደ 13 ምዕራፍ አካባቢ ፈጅቶ እየደጋገመ እየደጋገመ እየደጋገመ ለአድማጮቹ ለአንባቢያኑ፣ ለተደራሲያኑ የሚያቀርበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉም ይልቃል፣ ከሁሉም ይበልጣል እያለ በቀደመው ኪዳን ላይ የነበሩ አባቶችን ሁሉ ጌታ ኢየሱስ ክርስቶስ መደዳ አምጥቶ ጎን ለጎን ያቆማቸዋል። መላእክትን ያቆማል። አብርሃምን ያቆመዋል። ከዛ ሙሴን ያቆመዋል። አሮንን፣ ሌዋውያንን፣ የተቀሩትን የብሉይ ኪዳን አገልጋዮች በሙሉ ጌታ ኢየሱስ ክርስቶስ አጠገብ አምጥቶ ያቆማቸዋል። ትከሻ ሊለካካው የሚችል የለም። እርሱ ከሁሉ የተሻለ ነው፣ እርሱ ከሁሉ የላቀ ነው ብሎ ወደ 15 ጊዜ ገደማ ይመስለኛል የተሻለና የላቀ የሚሉ ቃላቶችን በጣም በተደጋጋሚ ይጠቀማል። ስለዚህ ይሄ መጽሐፍ የዕብራውያን መጽሐፍ ብቻ ሳይሆን የተሻለ ነገር መጽሐፍም ጭምር ነው። ስለዚህ በጣም የላቀውን ጌታ ኢየሱስ ክርስቶስን ደግሞ በጌታ በኢየሱስ ክርስቶስ በኩል የተደረገውን አዲሱን ኪዳን በዚያ ዘመን ለነበሩ ለዕብራውያን ተደራሲያን የዚህ ደብዳቤ የዚህ መልእክት ጸሐፊ በጣም አድምቆ አድምቆ ያቀርብላቸዋል። እና ጸሐፊውን እንግዲህ ምናልባት በጣም አኔል በጣም በጥልቀት አጥንቶት እንደጻፈው ስለሚያስታወቅ አይ ቲንክ ጸሐፊውን ያገኘው ይመስለኛል። እኔ ያላገኘሁትም እስካሁን ፈገግ ብሏል። አግኝቶታል። ጌታ ይባረክ። እንግዲህ አጻጻፉን አይቶ የሚጫነውን ነገር ተመልክቶ እንግዲህ ጸሐፊውን የሚያጨባብጠን ይመስለኛል። ግን ይሄ ጸሐፊ እንደ ሌሎቹ የደብዳቤ ጸሐፊያን መግቢያውን በተመሳሳይ ደብዳቤዎች አይነት አይደለም አይደለም የሚያቀርበው አይ ቲንክ የተሰጠው ቦታ በጣም ጠባብ ነው። 13 ምዕራፍን የሰጡት ከዛ ውጪ ደግሞ የብሉይ ኪዳንን 39 መጽሐፍ በ13 ምዕራፍ ሰመራይዝ አድርገ የብሉይ ኪዳን አባቶችን በእነሱ የተደረገውን ያኑሉ ወርቃማ ታሪክ ሰብስበ እነሱን ጌታ ኢየሱስ ክርስቶስ አጠገብ አቁመ በእነሱ የተደረገውን የመስቀሉ ስራ አጠገብ አቁመ ኢየሱስ ከዚህ ሁሉ እንደሚልቅ ጻፍ ነው ተብሎ የተሰጠውና የተሰጠው ቦታ ጠባብ ነው፣ ሀሳቡ ደግሞ በጣም ትልቅ ነው። ስለዚህ ስም መጻፉን ትቶ ስም መጻፊያው ላይ መልእክት ነው የጻፈው። አይ ቲንክ ስሙን ረስቶት አይደለም ትቶት ነው። እና በጣም ከባድ ነው በእውነት እንደዚህ አይነት ነገር ግን እንደው የመጽሐፍ ምረቃ እንደሆነ በአቅም ግን እንደው በትትና ጠገባቸው ስምን እንዳረሳው ግን ተወው በሉት እስቲ ፈተና ነው። መቼስ ብዙ አገልጋይ ያለው እዚህ ውስጥ በትትና ደግማችሁ ንኩትና ስሜን እንዳትረሳ ግን ተው እና ይሄ ሰው በእውነት ነው የምላችሁ እኔ በሆን የብራውያን ጸሐፊ፣ ምናልባት አንድ አምስት ስድስቴ ስሜን ደጋግሜ ልጽፍ እችላለሁ። እንደዚህ አይነት የቅዱሳት መጽሐፍት እውቀት በዚህ አይነት ጥልቀት፣ በዚህ አይነት ስፋት የሚያውቅ የተረዳ የቀደመው የብሉይ ኪዳን መጽሐፍት እውቀት እንዳለው እናንተ እንደው ዝም ብላችሁ ደብዳቤውን ስታዩ ታገኛላችሁ። የሚነካው አንግል የሚነካቸው ሰዎች ከጌታ ከኢየሱስ ክርስቶስ አንጻር መስያኒክ ላይን እንዴት እንደሚጠብቅ ጸሐፊው በጣም አስደናቂ ነው። ከብሉ ኪዳን ጌታ ኢየሱስ ክርስቶስን ፈልፍሎ የሚያወጣ አይነት እግዚአብሔር መገለጥ የሰጠው ቅዱሳት መጽሐፍትን በእግዚአብሔር ብርሃን የሚመረምር አይነት በጣም አስደናቂ ፀሐፊ ነው። ይሄ ብቻ ደግሞ አይደለም አይደል አዲሱ ኪዳን ደግሞ በጣም በተለየ አይነት መንገድ የበራለት የተገለጠለት የገባውም አይነት ሰው ነው። ምናልባት ከፍተኛ የምንለውን ትምህርተ ክርስቶስ ጭምር የሚያስተዋውቅ አይነት ፀሐፊ ነው እና ይሄ ሰው ይሄንን የሚያክል እውቀት ተሸክሞ ስሙን አላስገባም። በዚህ ምናልባት ሊበልጠን ይችላል። እሱ ያነበበውን ሁሉ አንብበን፣ እሱ ያጠናውን ሁሉ አጥንተን፣ እኛ ግን ምናልባት ለራሳችን ምልክትተን ልናልፍ እንችላለን። እሱ ግን ያጠናውን የበራለትን የተገለጠለትን በሙሉ ሰጥቶን ራሱን አጥፍቷል። ሰው በጣም ሲበስል ይጠፋል። ሰው በጣም ማቹር ሲያረግ ታጡታ አላችሁ። የተሸከመው ነው የሚታየው፣ ሊነግራችሁ የፈለገው ነው የሚያስተዋውቃችሁ። ይመስለኛል የአዲሱ ኪዳን መጽሐፍ ላይ እኮ አሁን ዮሐንስ ወንጌል በለን እኮ እንጠራለን እንጂ ዮሐንስ ስሙን የጻፈ አይመስለኝም። ወንጌሉም ላይ አንደኛ ዮሐንስ የምንለው መጽሐፍ ላይ እኮ ስሙ እኮ የለም። ዮሐንስ ወንጌል ላይ እኮ ኢየሱስ ይወደው የነበረ ደቀ መዝሙር ብቻ እኮ ነው ያለው። በጣም በስሏል ለማለት ይከብዳል። አደላው ሙክክ ብሏል። ይህንን ሁሉ ከኢየሱስ ክርስቶስ ጋር ሂስቶሪካሊ ኢየሱስን በአካል የሚያውቅ ሰው የበላውን የጠጣውን መጻፍ የሚችል ሰው ኢየሱስን ነክቶ የሚያውቅ ወደ ደረቱ ወደ ደረቱ የተጠጋ ሰው የትራንስፊግሬሽኑ ምስክር፣ የሰፈሪንጉ ምስክር፣ የክሩሲፊክሽኑ ምስክር፣ የትንሣኤው ምስክር፣ የማረጉ ምስክር፣ ይሄ ሁሉ ምስክርነት የተሸከመ ሰው ይህ ስሙን ሳይጽፍ ወንጌል እና ሰው በጣም ሲበስል በጣም ይጠፋል፣ በጣም ሲሸከም በጣም ዝቅ ይላል። እና እግዚአብሔር እንደነዚህ ሰዎች እኛንም ያርገን፣ ኢየሱስ ክርስቶስን ብቻ አሳይተን እኛ ጠፍተን እኛ ተደብቀን፣ ምናልባት ስማችንን የማያውቁ ሰዎች ምልክታችንን አውቀውት ብናልፍ እግዚአብሔር ይመስገን። እና በዚህ በምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ያው ነው ይላል። እንግዲህ የመጽሐፉ ቲም ይሄ ቁጥር ይመስለኛል አጠቃላይ መጽሐፉ የሚቀመጥበት ክፍል ይሄ ቁጥር ይመስለኛል። ወደኋላ፣ ዛሬና ወደፊት በዘላለም ውስጥ አንቼንጂንግ ክራይስት የማይለወጥ በጣም ቶሎ ቶሎ በሚለዋወጥ ዓለም በጣም ቶሎ ቶሎ በሚለዋወጡ ሰዎች ዛሬ ታይተው ነገ ደክመው፣ ዛሬ አሉ ሲባሉ ነገ አንቀላፍተው ሁሉ ነገር ቶሎ ቶሎ ይለዋወጣል። በዘላለም ውስጥ እማይለዋወጥ የማይለወጥ ያው የሆነ ክርስቶስ ብቻ ነው ብሎ የዚህ ደብዳቤ ጸሐፊ አቀርበዋል። እና ትላንትና ዛሬ እስከ ለዘላለም ያው ነው። አንድ ጥቅስ አለ በነቢያት መጽሐፍት ላይ እናንተ የያዕቆብ ቤት ሆይ የጠፋችሁ አይደላችሁም የሚል ቃል አንብባችኋል፣ እኔ እግዚአብሔር አልለወጥምና የሚል እና የጠፋችሁ አይደላችሁም ሲባሉ አሜን ያሉ ይመስለኛል። ግን ለምንድን ነው የማንጠፋው ሲሉ እኔ እግዚአብሔር አልለወጥም፣ አንቺ እንጂ ብልጋድ በእኔ አለመለወጥ ምክንያት ነው እናንተ ማጠፉት ይላና የዚህ ደብዳቤም ጸሐፊ ኢየሱስ ክርስቶስን ሲያቀርበው ስብስብ አድርጎ አስራ ሦስቱን ምዕራፍ ቁጥር ስምንት ላይ ሲያስቀምጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ስታንዳርድ ክርስቶስ ነው። ወደኋላም ወደፊትም እግዚአብሔር መዳኛ አርጎ መሀል ላይ ያቆመው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የትኛውም ነገር ይደክማል። የትኛውም ነገር ይደበዝዛል። በጣም ብርቱና ጠንካራ የሚመስለው የብሉይ ኪዳን አገልግሎት መካከለኛ የነበረው ሙሴ ደብዝዟል። በእርሱ በኩል የተዋወቀው አገልግሎት እየደበዘዘ ይሄዷል። ታስታውሳላችሁ ወንድማችን ሐዋርያው ቅዱስ ጳውሎስ የሙሴን አገልግሎት ብቻ ሳይሆን የብሉይ ኪዳን ኔቸር ሲያቀርበው የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱ በእስራኤላውያን ፊት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ይላል። እኛ ሄደን እዛ ዘዳ ዘጸአት 34 ላይ ስናነብ ፊትህ አብረቀረቀ ማየት አቅቶን አልሸፍንልን ያለ ነ የመሰለን ጳውሎስ መጥቶ ምስጢሩን ሲያወጣ እየጠፋ ሲሄድ እንዳያዩት ነው የደበቀው አለና፣ እየጨመረ የሚሄድ ሳይሆን እየደበዘዘ አንድ ሙሴ የሚባለው ሰውዬና የእሱ አገልግሎት ብቻ ሳይሆን የብሉይ ኪዳን የአገልግሎቱ ኔቸር እየደከመ ይሄዳል። ሰው ተስፋ ሲያጣ ወደ ጌታ ዞር ሲሉ መጋረጃው ይነሳል። ኢየሱስ ብቻ ነው የማይለዋወጥ እርሱ ብቻ ነው ለዘላለም ጸንቶ ስታንዳርድ ሆኖ የሚቆየው። ስለዚህ በዚያም ኪዳን ውስጥ የነበሩ ሰዎች የተቀበሉት ሕግ የሚያድናቸው አልነበረም፣ ወደ ክርስቶስ የሚጠቁም ነበር። ሕጉን የሰጧቸውን ሰዎች ጨምሮ ሕጉም ወደ ክርስቶስ ጠቋሚ ነው። ስለዚህ እነሱ አሻግረው ኢየሱስን ያዩታል። እኛም ደግሞ የመስቀሉን ሞት ከኋላችን አድርገን እንደዚህ ደግሞ እንመለከቷል። በዘላለም ውስጥ መካከለኛ እግዚአብሔር ያደረገው እርሱ ነው። እማይለዋወጥ የማይለዋወጥ እርሱ ነው። ስለዚህ ይህንን ደብዳቤ በጣም በብዙ ጥልቀት ተጽፎልናል። ደግሞ ሁላችን ገንዘብ እንድናደርገው ዛሬ መርቀኑ መጽሐፉን ወደ ቤታችን ይዘን ብቻ የምንሄድበት ሳይሆን ምናልባት በምናስተምርበት፣ በምናገለግልበት፣ በምንገለገልበት ቤተ ክርስቲያን ደግሞ ብዙዎችን መለወጫ፣ መማሪያ፣ ማደጊያ እንድናደርገው እቺ አስራ ሶስት ምዕራፍ ይህን የሚያክል ቮሊዩም ወጥቷታል። በጣም ተለፍቷል ማለት ነው። በጣም ደብድቦታል ማለት ነው። ስለዚህ ለብዙዎቻችን የሚያግዘን የሚጠቅመን እንደሆነ በጣም ግልጽ ነው። ደግሜ እንኳን ጌታ ረዳ እንኳን ደስ አለ እላለሁ። አጭር ጸሎት እናድርግ። እማትለወጥ ያው የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንደዚህ ባለ መንገድ ራስህን በአባቶቻችን በኩል ለእኛ እንደገለጥከው እንዲሁ ደግሞ ዛሬ ይሄንን በጣም በሰፊ ጥልቀት በጣም በስፋት የሚተርክ የቅዱስ ቃልን እውነት ሊገባን በሚችል መንገድ ደግሞ የሚያቀርብ እንደዚህም ያለን ደግሞ ማብራሪያ በወንድማችን በሀኔል በኩል ስላቀረብክልን እናመሰግንሃለን። ቸር እግዚአብሔር ሆይ፣ ደግሞ ብዙ እንድትረዳው ብዙ እንድታግዘው እንዲህም ያሉ ብዙ ደግሞ ከእርሱ እንዲወለዱ ደግሞም ለኢትዮጵያም ቤተ ክርስቲያን በሌሎች ቋንቋዎችም ተተርጉሞ ደግሞ በተለያየ አገራት ላሉ አብያተ ክርስቲያናት የሚጠቅም የሚያንጽ ሆኖ እንዲቆይ እንዲከርም በጌታ በኢየሱስ ክርስቶስም ተባርከው ዘንድ እንጸልያለን። እግዚአብሔር አምላካችን ሆይ የቃሉ ወዳጆች እንድታደርገን እውነትህን በታማኝነት ተሸክመው ለሚቀጥለው ትውልድ የሚያስተላልፉ እንድታደርገን በጌታ በኢየሱስ ክርስቶስም እንለምንሃለን። ስለተሰጠን ጊዜ ስለሚኖረንም ጊዜ ሁሉ ተመስገን። ሁሉን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልየናል፣ አሜን። ተባረኩ።